አርባ ምንጭ የመጣችሁ ታሪኩ የሚባል ሰው አለ። አርባ ምንጭ ብርብር ተብሎ የሚጠራ ቦታ፣ የሞተች እናት አየው፣ የእናት ሀዘን አየው። ማሜ የምትባል ሲጠቀለህ፣ ማሜ የአባት እናት፣ ያንተ አያት፣ ስሙ አደማ ይባላል። አደማ አዎ፣ ይህንን እያየው አንድ ዮሐንስ ተብሎ የሚጠራ ሰው አየው። ከእኔ ጋር ነው የመጣ፣ ወንድም ዮሐንስ ነው ስሙ። አንድ የረሳኸው ወንድም ታዴን ደግሞ አየሁት። ታደለ ከእሱ ታላቅ ነው። የአስራ ሁለቱ ልጆችን ስም ዝርዝር ጽፌ መጥቻለሁ። የሁሉም በር ዝግዝግ ጠንቆላ ቤት የሆነ የሆነ የሚሄድበት አንዳንድ ቦታዎች አሉት። ከዚህ በፊት እናት የሚሰራት ጠንቋይ ናት፣ ጠንቆላ ትሰራለች። አባት አባታችሁ አቶ ተሾመ 40 ምንጭ የመጣችሁ ሰዎች አላችሁ፣ እጆቻቸው አንዳንዶቻቸው አይታይም። ታሪኩ የሚባል ና ሌላ ታሪኩ አለ። ከአርባ ምንጭ ሌላ ታሪኩ አለ። የት አለ? ከአርባ ምንጭ፣ ናንተ እኔ ያየሁት ታሪኩ አርባ ምንጭ ኤግዛክትሊ ብርብር ተብሎ የሚጠራ ቦታ። አንተም ብርብር ነህ። ና ታሪኩ፣ ታውቃላችሁ ብርብር አልጌ ነው። ብርብር አልጌ ቀበሌ ነው። አዎ፣ አንድ ላይ ናችሁ። የሞተች እናት አየሁ፣ የእናት ሀዘናየው እናት በይወታለች። ያንተስ አለች የአባቱ የሞተች እናት አየሁ፣ የእናት ሀዘናየው ማሜ የምትባል ሴት ታውቃለህ? ማሜ ማሜ የሚባላት የአባት እናት በሕይወት ሞተች፣ ሞተች። ከጥቂት ጊዜ በፊት ቅርብ ጊዜ ነው የሞተችው። የአባት ምንድን ነች? እናት ናት። ምኑ ማለት ነው ለሱ? አያት። ማሜ ነው ስሟ። ማሜ ናት። ማሜ ብለን ነው የምንጠራት። የአንተ አያት ስሙ አደማ ይባላል። አደማ አደማ ይሄንን እያየው አንድ ዮሐንስ ተብሎ የሚጠራ ሰው አየው። እው ከኔ ጋር ነው መጣ። ዮሐንስ ነው ስሙ። እናንተ የምትኖሩት ዜሮ አንድ ቀበሌ ነው። ዜሮ አንድ ቀበሌ ዮሐንስ ወንድም ነው። አንድ የረሳኸው ወንድም ታዴ እንደማያውት ታደለ ታላቅ ነው። ያንተ ታላቅ ነው ታደለ የሥራ በሩ ዝግትግት ብሎበታል። የአስራ ሁለቱ ልጆችም ስም ዝርዝር ጽፌ መጥቻለሁ። የሁሉም በር ዝግዝግ ብሏል። በቃ ስማኝ፣ የወንድም በር ዝግትግት ብሏል። አ ትልቁ ችግር ምን መሰለህ? የአስራ ሁለት ቤተሰቦችን ስም መጥራት በጣም ቀላለሁ ነው። ትልቁ ችግር ምን እንደሆነ እንገረህ የእናንተ ቤተሰብ ውስጥ አጋንንት በሩ ተከፍቶለት ቤተሰቡን በሙሉ እንዲያጠቃ ምክንያት የሆነው የእናንተ አባት ነው። አዎ አባት ሁሌ እየነገርንን እኛ ምን ምን አላችሁት? በቃ አሚልኮ ቦታ ሂድ፣ የሆነ ቦታ አትሂድ። የሆነ ቦታ ይሄዳል፣ ዳማ ለመጫወት፣ ቡና ጠንቆላ ቤት የሆነ የሆነ የሚሄድበት አንዳንድ ቦታዎች አሉት። ከዚህ በፊት እናት ያናት የሚሰራት ለሰዎችም ትነግራለች። ለምዶ ቸርች ማሄዱ እናንተ አባት ቸርች አሚልኮ ቀን ቀን ይሄዳል። ሌላ ጊዜ ግን ነቢዎቹ ጋር ሂድ ምናን ስለው አይሄድም የእናንትን ቤት ለአጋንንት በር የከፈተው የእናንት አባት ነው። የእሱ እናት ምን ነበረች? ለሰዎች ከዚህ በፊት ጥንቆላ ትሰራለች፣ ጠንቋይ ነች። የአባትህ እናት ማሜ ማለት ነው። ማሜ አባታችሁ አቶ ተሾመ ስሙ ማነው? ተሾመ ነው። የአባታችሁ ፕሮፌሳይ ከዚህ ሰዓት ጀምሮ እናንተ በር ላይ ተከፈተው የክፉ በር ተዘግቷል። አሜን። በእናንተ ቤተሰብ ተዘግቷል። አሜን። በህልምህ እንዳየው እንደዚያ ይሆናል። አሜን። ገብቷል። ምንድን ነው የገባህ? ኢየሱስ ጌታ ነው። የሚባረክ አሌክስ ንገረው። ከዚህ ሰዓት ጀምሮ ፋይናንሻል በራችሁን አስከፍቻለሁ። አሜን። ነገራችሁ በኃይል ተለቋል። እርግማንን ከልክያለሁ፣ ክፉን ከልክያለሁ። አትያዙም። እዚህ ጋ ብርብር ነህ አንተ ብርብርና ምዕራብ አባያ የሚባል ቦታ ልዩነት አላቸው? አንድ ነው፣ ጎን ለጎን ነው። ምዕራብ አባያስ ምን አለ? ያው እዛ ምዕራብ አባያ የእኛ ህብረት እዛ ነው ያለው። ህብረት ቸርች የምትሄደው እዛ ነው ያንተ። ፋይናንሻል በር ካምባ ተብሎ የሚጠራ ከተማ ላይ ሲከፈት አይቻለሁ። እዛ ነው የሚሰራው። የት ነው የምሰራው? ካምባ ነው ከምባ የሚባል ቦታ ነው ምሠራው። ምባ ተነሳ አንዲት ሞተራ አየው የአንተ ፋይናንሽል በር የተከፍቷን ያልኩ ከምባ መሬ ስትገዛይቻለሁ። ያንተን ፋይናንሽል በር ከዚህ ሰዓት ጀምሮ አስከፍቻሉ። ነገር ተለቋል። ቻው ተባረኩ። ጨርሻለሁ። ምን አለ አባቴ፣ በህልሙ ያየው ፊት ለፊት አውጥተህ የበረከት ደጆች በኃይል ተከፍቷል ብለህ ስትቀባው አይቷል። ምንድን ነው ያልኩህ በህልምህ እንዳየኸው ተከፍቷል። እሱ ያልገባው ለምንድን ነው የምንገናቸው? ዛሬ ፕሮግራም ስንጠራ የብልጽግና ወይም የበረከት በሮች ምን ብለን ነው? ማስከፈት ነው አይደል ያለው። በህልምህ ምንድን ነው ያልኩህ? እኔ በረከት በሮች ተከፈተ ያልክ፣ ኦልሬዲ ዛሬው ፕሮግራም ማለት ነው። ስት ላይ እንደ አልኩት። ከእዛ እንዲህ ስል የሆነ በቃ እንዴት ሆኜ ነው የተነሳው አላውቅም። ከእዛ በእንትን ምንድን ነው ይሄን ፕሮግራም ለማምጣት ምን የሆነ የሚመጣበት መምጬ አሳጣ ወርቅ አስይዤ ነበር የመጣሁት ወርቅ ሁለት ሺ ብር አስይዤ እንዲሁ ሆኜ መጣሁ ስል በቃ ተከፈተ ብሎ ዙር አልከኝ። አስከፍቻለሁ። አሜን። ነገር አስለቅቄአለሁ። አሜን። ስለተከታተላችሁን እናመሰግናለን የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩንሲ ጠቀሙ ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎች ና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞው እንዲደርሱት ደግሞ የደውል ምልክቱን ይጫኑ።